ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ከመሸ ሀይምዬና ብሩኬ ቀጥታ ላይ በትክታክ መጥተዋል ማለት ነው። ያው አንዳንድ መልእክቶችንም ይዘው እንዲሁም በዛሬው ቀን ወደ ትክታክ እንመጣለን ብለው ቃል ገብተው ነበረ። ቃል በገቡት መሰረት ይመስለኛል ብሩኬ እንደዛ ሲናገር ሰምቻለሁ። እና ያው ቃል ለማክበር ያክል ነው አሞኛልም፣ ቃሌን ግን ለማክበር ያክል ነው የተገኙት በማለት ሀሳብም ገልጧል። ከዛም በማሻገር ከዛም ባሻገር ደግሞ የሆነ ጠበቅ ያለ መልእክት አስተላልፈዋል፣ ሀይሚና ብሩኬ ማለት ነው። ስለሱም እሱም የምነግራችሁ ይሆናል። ላይክ ሼር አደርጉ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያው ሰሞኑን በተነሳው ግርግር ምክንያት በትክታክ መንደር ልጆች ሳይጋጩ አይቀሩም ይመስለኛል። እንግዲህ የቅርብ የነሱ ወዳጆች ተጋይተዋል እንደሚመስለኝ። ነገር ግን የቅርብ ወዳጆቻቸው ካልተጣሉ መቼም ብሩኬና ሀይሚ መጥተው እዚጋ አትጣሉ፣ በእኛ ምክንያት ማንም እንዲጣላ አንፈልግም ብለው ምላሽ ሊሰጡ አይችሉም ማለት ነው። እንግዲህ ከነሱ መሀል የቅርብ ወዳጅ የሆኑ ሰዎች ለነ ብሩኬና ለሀይሚ እንደተጣሉ መልእክት አድርሰዋል እንደሚመስለኝ እንደተረዳሁትኝ ከንግግራቸው አንጣር እንደተረዳሁት ከሆነ ከንግግራቸው አንጣር በብሩኬና በሀይሚ ምክንያት በተለይ ደግሞ በሀይሚ ምክንያት የተጣሉ ልጆች አሉ ይመስለኛል። ነገር ግን ሀይሚም ብሩኬም በእኛ ምክንያት መጣላት የለባችሁም፣ ይሄ አስፈላጊ አይደለም። በእኛ ምክንያት ማንም ሰው እንዲጣላ አንፈልግም፣ ይሄ አያስፈልግም በማለት ሀይሚን ብሩኬም ተናግረዋል ማለት ነው። ሰላምን ፍጠሩ ታረቁ፣ ይሄ አያስፈልግም። ሌለው ነገር ደግሞ ሀይሚዬ በእኛ ምክንያት በጭራሽ ማንም ሰው እንዲጣላ አንፈልግም፣ እኛ ሰላም ነን፣ እኛ በፍቅር እየኖርን ነው ስትል አሳቧን አንሸራሽራልኝ ማለት ነው። ነገር ግን እኔ ደግሞ በዚህ ላይ አንድ አሳብ መስጠት ፈለግኩኝ ማለት ውዶቼ እዚጋ አድናቂ ወይንም ደጋፊ ሲኮን የሆነ ነገር የማይረባ ነገር ሲታይ ሰውን ከልብ ስትወዱት ለምን በማለት ስሜት ውስጥ ትገቡና እንኳን ደጋፊ ይቅርና እኛ አንዳንድ አሽቃባይ ጥቃቅን ኢትዮ ቱበሮች ከኔ ጨምሮ እናንተን ብሩኬና ሀይሚ የምንወድ ለምን እንደዚህ ሆነ ብለን እንጣላለን፣ እንናገራለን። እንኳን የናንተ የቅርብ አዝናቂ የሆነ ማለት ነው። ነገር ግን ነገሩ እነሱ በጣም ስለሚወዷችሁ እና የናንተን ክፍተት እንዲፈጠር ስለማይፈልጉ፣ መለያየታችሁን ስለማይፈልጉ፣ አንድነታችሁን ስለሚፈልጉ፣ ሁልጊዜም ፍቅራችሁን ስለሚፈልጉ፣ የአንቺ ፎቶ ተዘቅዝቆ ማየት ስለማይፈልጉ፣ ወይንም የብሩኬ ፎቶ ተዘቅዝቆ ማየት ስለማይፈልጉ ወዳጅ መሳይ አስመሳዮች ስለሚያጣሏቸው አንቺም በጣም የሚወድ ሰው ሊኖር ይችላል። ሀይሚንም ብሩኬንም እንደዛው በጣም የሚወድ ሰው ሊኖር ይችላል። ነገር ግን እዛ ጋ እናንተ እንኳን ተዘቅዝቃችሁ ይቅርና አንድ የሆነ አስጠያፊ ኮመንት ብታዩ ለምን እንደዛ አይነት ኮመንት ተጻፈ ምናምን ብላችሁ ሊሰማችሁ ይችላል። ምክንያቱም ያለ ስማችሁ ስም ሲሰጣችሁ፣ ያለ ስራችሁ ስራ ሲሰጣችሁ ያማችኋል። እንኳን እናንተ እኛ ያንን አስጠያፊ ኮመንት ስናይ ያመናል፣ እንናደዳለን ይሄንን ጥላቻ ሊያደርጉት የቻሉት እናንተን ከመውደድ አንጣር ነው። ለማለት ያክል ነው፣ ይሄን ያክል እርምጃ የተራመድኩት ማለት ነው። በአጠቃላይ እናንተም እንዳላችሁ ጠብ አያስፈልግም። ይህንንም ደግሞ ጠብ የፈጠራችሁ ሰዎች ከዚህ በኋላ ባትጣሉ፣ ለብሩኬና ለሀይሚ ስትሉ ደግሞ ሰላምን ብትፈጥሩ፣ እየተጣላችሁም ሰዎች ካላችሁ ይቅርታ ብትጠያየቁ በጣም አስፈላጊ ነገር ነው። ነገር ግን ሀይሜን እንወዳለን ብሩኬን እንወዳለን እያላችሁ ሃይሜን የምትዘቀዝቁ ከሆነ ብሩኬን ደግሞ ሀይሜን ደግሞ እንወዳለን ብላችሁ ብሩኬን። ሀይሚን ጠልታችሁ ብሩኬን ብሩኬን ወዳችሁ ሀይሚን በሁለቱ መሃል ክፍተት እንዲፈጠር ማድረግ ይሄ አግባብ አይደለም። ከአንድ ወዳጅ ደግሞ እንደዛ አይነት ነገር አይጠበቅም ከእንደዛ አይነት ድርጊታችሁም እናንተም ልትወገዱና ልትቆጠቡ ይገባል ምክንያቱም አሁን እኔ ሀይሚዬ የሆነ ሰው ዘቅዝቆ ባይ እናደዳለሁኝ እኔ በግሌ ማለት ነው ለምን በጣም ስለምወዳት ብሩኬም እንደዛው ተዘቅዝቆ ባይ እናደዳለሁኝ ለምን ብሩኬ የሀይሚ ነው እናደዳለሁኝ የሷ የሆኑ ነገሮች ሲነኩ ማለት ነው መቼስ ብሩኬ ነው አልልም የሀይሚ ነው ነው የምለው እኔ እንደነ ጠንፌ አይደለሁም ጠንፌ ናቸው ተነስተው ብሩኬኒ ነው የሚሉት ሶ ወንድ ልጅ የኔ አይባልም የኔ የሚባለው የራስ የሆነ ፍቅረኛ ነው ውዶቼ እንደዛ አይነት ነገር መልመድና መማር አለብን እዛ ጋር ተግባብተናል እንደሚመስለኝ ከሆነ እና ብሩኬም ሀይሚም ይህንን ጥላቻ እነዛ ሰዎች ያደረጉት በመጥፎ ነገር እንዳታዩት እና እንዳትመለከቱት እናንተን ከመውደድ አንጻር የተፈጠረ ግርግር ሊሆን ይችላል በሚለው እኔ ተረድችዋለኝ ሰላምንና አንድነትን ፍቅርን ፍጠሩ ማለት ፈልጋለሁኝ የብሩኬና ሀይሚ ወዳጆች።